ይህ ምንድን ነው? እነ ብሩክ ሲጠፉ አንቺን ማብረጅ ትጠፊ ያለሽ ወይ እነ ሀይሚ ሲጠፉ አንቺን ማብረጅ ትጠፊ ያለች ወይ ብላችሁ አብዛኛውን ልጆች ጠፋች እያላችሁ ነበር። አሁ እንግዲህ ቤተሰብ ትላንትና ያው አልተመቸን ነበር፣ ሁላችንም እነ ብሩክ ካልተመቻቸው እኔም አይመቸኝም። አንወቅ ከዚህ በኋላ እነ ሀይሚ ካልተመቻቸው እኔም አይመቸኝም። እና ቤተሰብያ አዳዲስ ነገር ነው ዛሬ ይዤላችሁ የመጣሁት፣ ጮማ ጮማ የሆነ ወሬ ነው። ትላንትና እንግዲህ አይታቸዋል ብሩኬ ስማርት የሆነ ነግሬያችሁ ነበር ባለፈው ሱፍ ይለብሳሉ። የሚለብሱትን ከለር ሁሉ እኮ ነግሬያችኋለሁ እኮ ቤተሰብ። እኔ እኮ በጣም ስማርት የሆንኩ ልጅ እኮ ነኝ። እውነቴን ነው የምናገረው። ልብስ ሱፍ እንደሚለብሱ ነገራችሁ ነበረ። እናንተ በጣም ሱፍ መች ይለብሳሉ? ለእንትን ይለብሳሉ። ተረጋጉ፣ ይለብሳሉ። ሱፍ ለብሰው ታያላችሁ። አልን ሸበላው ብሩኬ የሀይሚዬ ንጉስ ትላንትና ሞዴሉ ብሩኬ ሱፉን ገጭ አድርጎ በጣም በሚገርም ሁኔታ ሰውን ሁሉ አስደምሞ ነበረ፣ ከወንድሞቹ ጋራ ወታደሮቹ። የሙሽዬ ወታደሮች ትላንትና በጣም ነበር የሚያምሩት። በጣም በቃ ቪዲዮቻቸው በየቦታው በየ በየአገሩ፣ በየመንደሩ በየሁሉ ነገር ሲሰራጭ ነበረ። ይሄ ልሰራ ነበር ያው፣ ትንሽ አልተመቸኝም ነበር። ትላንትና ቤተሰቦች በጣም ነበረ የሚያምሩ። ሃይሚዬም ትላንትና ኦ ማይ ጋድ የለበሰችው ነጭ ልብስ እንዴት ነው የሚያምረው! እና ደሞ ለቡሩኬ ዘፍናለታለች፣ በጣም በሚገርም ሁኔታ ለቡሩኬ ዘፍናለታለች። ያው እንደምትወደው ነው ሁሌም ሃይሚዬ ብሩኬን እንደምትወደ፣ ሁሌም በሙዚቃም አንዳንዴ በሙዚቃም አንዳንዴ በቃላትም፣ እሱም እንደዛው ይገላለጻሉ ፍቅራቸውን። በጣም ደስ ይሉኛል። ደስ ከሚሉኝ ከቲክቶክ አንደኛ ዴዚ ና አሌክስ፣ በዩቱብ አንደኛ ሃይሚዬ ና ብሩክ፣ በስ ማፊ ዞልታኔ፣ ብሩክ፣ ሃይሚ፣ ዴይዚ ኤንድ አሌክስ፣ በቃ በጣም ወዳቸው ልጆች ማለት ነው። በፍቅር እየተፈተኑ የሚያሉ ልጆች እውነትኤን ነው በልጅነታቸው በፍቅር እየተፈትኑ ያሉት ልጆች ናቸው። እነዚህ ልጆች ምርጥ ልጆች ናቸው። እንግዲህ ቤተሰቦችዬ ያው ቡራ ዛሬ ሰፕራይዝ ሊያደርግ ይቻል፣ ፎቶ ይለቀቃል፣ ዛሬ ቲክቶክም ይሰራሉ ቡራዬ። ዬ እንግዲህ እኔ እንደተባለው ነው ቤተሰብ፣ እኔ እንደተባለው ነው ውሸታም ምናምን፣ እኔ ያልኩት ነገር መቼም ሳይሆን ቀርቶ አቅም። ቡራ ሀይሚን አዋሳ ገብተዋል እየተባለ ነው ይሄ የተቀረጸው በቀደም ነው ግን አዋሳ ገብቷል። እሁድ ለታ ነበር ግን አዋሳ ሄዷል እየተባለ ነው ቤተሰብ። አዋሳ እንደውም ሂደው እዛ ትንሽ ቆይተው አብረው ተዝናንተው ይመጣሉ ተብሏል። ቡሩኪ አዋሳ እንደሄደ ሰምቻለሁ ቤተሰብ፣ እንደሄደ ሰምቻለሁ። አላቅም ብቻ ሄዷል ነው ያሉኝ። እግዚአብሔር ያድርጎን፣ ያልኩት እኔ ያድርገው። ምን ችግር አለው? ሄዷል ያድርገው እግዚአብሔር ሄዷል ተብሏል። እንግዲህ ዛሬ ፎቶ እንደሚለቀቅላችሁ ታያላችሁ። በኋላ ላይ ወደ ፎቶ ይለቀቃል ታያላችሁ። ብቻ በጣም ደስ የሚል ነገር ነው፣ ሰፕራይዝ ነው። ሰፕራይዞች አሉ ሁሌም ከብሩኬ ጋር ሰፕራይዝ እንዳለ ነው። ሁሌም ሀይሚዬን እንዳስደሰታት ነው። እግዚአብሔር ያስደስተው በሕይወት ሁሉ ይደሰት ነው ምለው። ቡራዬ የኛ ሞዴል የዩቱብ ሞዴል የቲክቶክ ሞዴል እሱና አሌክስ ማርያምን አሌክስ አሌክስ ዴዚ ይባል ፍቅረኛ ሞዴል ናቸው። ብታያቸው ሞዴል እንዴት እንደመወዳቸው፣ በኢየሱስ ስም። እና ብሩኬ እዛ ከሄደ እንግዲህ ብዙ ብዙ ነገሮችን ብዙ ነገሮችን ይዝናናሉ፣ ይጫወታሉ። ሁሉም ደግሞ ሄዷል። ኤፍሬምም ሄዷል ሲባል ሰምቻለሁ እና ኤፍሬምም ሄዷል ሲባል ሰምቻለሁ። ብቻ ይሁን። ሀይሚዬም እንግዲህ ብቻዋን እዛ ፊንፊን ማለት የለም። ብሩኬ ሄዶ ቀጥ አድርጎ ይዝሻል። ቀሚስ ሽን ለብሰሽ እንዴት ነው እንደምታምር፣ አበባ መስለሽ። ምንድነው ይሄ አበባ መምሰል? ከአይን ጠብቅሽ ነው የሚለው። በነገራችን ላይ ወፈርሽ ስትወፍር ወፈርሽ ትላላችሁ፣ ስትቀንስ ቀንስ ትላላችሁ። እኛ እኮ ይወላችሁ ስለምንወዳት እኮ ነው ሀይሚ፣ ስለምንወዳት ነው። ስትወፍር ወፈርሽ ደስ ይለናል፣ ስትቀንስ ደግሞ ይከፋናል። ስለዚህ ነው እኮ ወፈርሽ ደስ ይለናል ወፈርሽ እንላለን። ስት ቀንስ ደግሞ ስለሚሰማን ሀይሚዬ ምኑን አይነው ቀንስ ብለን እናስባለን። ስለምንወዳት ነው እንጂ እኮ ለሀይሚ ጥላቻ አይደለም። ሰው ወፈርሽ ቀነሽ ለምንድን ነው ምትሉት ምናምን ላላችሁ ልጆች ነው ይሄ መልስ የሰጠኋችሁ ማለት ነው። ሀይሚዬ ብትወፍርም እኛ በጣም ደስ የሚለን ስትቀንስ ግን እኔ አልወድም፣ እናደራለሁ። የሆነ ሴት ልጅ ሞላ ስትል ትንሽ ሞላ ስትል ደስ ይላል። ለዛ ነው እንጂ እኛ ሀይሚዬን ስለምንወዳት ነው። ዩኖ አንደርስታንድሚ። ቅጥነት ውበት እንደሆነ እናውቃለን። ቅጥፈት ውበት እንደሆነ እኮ እናውቃለን። ቤተሰብ ግን ሴት ሊዳሙት ትንሽዬ ሞላ ስትል ደስ ይላል ማለት ነው። እንዳትቀየሙኝ ይሄን ቃላት ስጠቀም ማለት ነው። አንዳንዶቻችሁ መቼም ይሄን አፍ ጠብቃችሁ የምትናገሩት ነው። ደወለብኝ ነው ውዶችዬ። እንግዲህ ታውቃላችሁ፣ የኔ ስልክ ሁሌም ይደወላል። እኔ ቪዲዮ በመሰራበት ሰዓት እየጠበቁ የሚደውሉትን ሰዎች በቦክስ ብላችሁ ሁሉ ደስታ ነው ማለት ነው ቤተሰቦችዬ። ማን እንደሆነ አላውቅም እንግዲህ የደወለልኝ፣ ስልኩን ኦማይ ጋድ ማን ነው ማነክ ወይ ማንሽ? እና ውዶቼ እንትን ይገነጠልኩት እና ውዶቼ ብሩኬና ሃይሚዬ እንግዲህ ዛሬ በቲክቶክ የሚከሰቱልናል ቪዲዮን ፎቶም ይለቀቅልናል። ታያላችሁ። በኋላ ላይ ሰፕራይዝም አለ። እንግዲህ ብሩኬ እግዚአብሔርዬ ብሩኬ እግዚአብሔርዬ እግዚአብሔርዬ እግዚአብሔርዬ ብሩኬ እንደው አዋሳ ገብቶ ያሳየኝ አዋሳ ገብቶ ያሳየኝ እንደው እንዳፋቸው ያደርግልኝ። ለእኔ የነገራችሁ ሰዎች እንደው በደስታ ነው ደስ ነው ያለኝ። እንደው ብሩክ አዋሳ ገብቶ እኛ የኛዎቹም ጨረቃው ቤተሰብ ፋሚሊም ደስ ብሏቸው። ዛፍዬ የእኔ ፍቅር፣ አንቺ እኮ ልክ ነሽ፣ አንቺ እኮ ስማርት ነሽ። ምንድን ነው ነገሩ እንድትሉኝ ያደርግማለ። ማንኛውም ቤተሰብ ወዳቸዋለሁ። በጣም ነው ወዳች፣ ማርያምን በጣም አይ። ላቭ ዩ ሶ ማች ማይ ፋሚሊ በጣም በቃ በጣም ነው ወዳችሁ። በተረፈ ቻው፣ ወዳቸዋለሁ። ላይክ ላይክ አድርጉ እሺ